እና ዛሬ እንግዲህ ደስ በሚል ነገር መጥቻለሁ። እንግዲህ ከቀናቶች ወደ አመታቶች ወደ ሳምንታቶች ማር ብቻ ግን ብዙ የጠበቅነው የደስታ ቀን ተቃርቧል ማለት ነው። ሶፊና ፉፉ እንኳን ደስ አላችሁ። ማብሩክ አሊፍ አሊፍ መብሩክ በረካ አላሁ ለኩማ ብለናል። ትዳራችሁ ፍቅራችሁ ዘላቂ የሆንላችሁ እና ደስ የምትሉ ጥንዶች ናችሁና በእርግጥ ው ሶስተኛ አካል በመካከላችሁ ሳታስገቡ ዘልቃችሁ ትዳራችሁን ፍቅራችሁን ለማዝለቅ ያብቃችሁ ነው የሚለው። ምክንያቱም በዚህም ጊዜ የሰውን ትዳር የሚፈርሱ ብዙ አይነት ሰው ስላለ ሶስተኛ አካል ባታስገቡ እና እንደዚህ ደስ እንዳላችሁ እስከ መጨረሻ ድረስ በደስታ እንድትኖሩን መልካም ምኞት። ሶፊ የኔ የህዋ ማለት ነው እንግዲህ ተገፊ ስለሆነች ፉፉን የመሰለ መልካም እና ለሴት ልጅ ክብር ያለው ጀግና ባል አግኝታለች ማለት ነው። ፉፉም ደግሞ እንደዚህ ሶፊን የመሰለ ጠንካራና እና ሳቂታ ሴት እና ሁለታችሁም የራሳችሁ መንገድ ያሳለፋችሁ ጠንካራ እና ጀግና ናችሁና የእውነት እንንጃ ብቻ እውነት ተጋብታችሁ እስከ ቤተሰብ ድረስ ብቻ ብዙ ብዙ ሰርጋችሁ ምናምን እስከሚያይ ድረስ በእርግጥ ህልም እየመሰለኝ ነው እና አላህ እውነት አድርጎ ሁለታችሁ ብትጣመሩ ደስታ ወደሬለውን በጣም ደስ ይለኛል እና አሁን ያን የዛሬ ደስታችሁ ሶፊ እሺ ብላ መቀበላ እና ትንሽ ደንገጥ ብላ ነበረ። እንግዲህ ፉፉ ስለቀራ ትንሽ ደንግጣ ሁለተኛ ልቤ መሰበር የለብም በሚለው ቀለበቱን አውልቃ ጥላ ነበረ እና እንግዲህ ፉፉ የሆነ ነገር አጋጥሞት ስለቆየ ይቅርታ ጠይቋት ምናምን ቀለበቱን እሽ ብላ ተቀብላ አድርጓለች ማለት ነው። እና ደስ ይላል። እና በዚህ ሁኔታ ደግሞ ወደ ቤተሰብ ሳታደርሱ ወይም ደግሞ ኒካችሁ፣ ትዳራችሁ ጠንከር ባለ መንገድ ቶሎ ብላችሁ ለማጨረስ ጥረት ብታደርጉና ብትሞክሩ አሪፍ ነው ምክንያቱም ሁለት የሚዋደዱ ሰዎችን የሚያጣላ ሶስተኛ አካል ስለማይጠፋ ቶሎ ብላችሁ ወደ ቁም ነገር ገብታችሁ ትዳራችሁን ወይም ደግሞ ፍቅራችሁን ይሄን ደስታችሁን አዲኑ በቃ ፉፉ እና ሱፊ በጣም ለምደስ ደስ የምትሉ በጣም ምርጥ ጥንዶች ናችሁ እና ተመጣጣኝ ናችሁ። በቃ እናንተ ሁለታችሁ እኩል ናችሁ። እኩል ሲሆን እኩል የሆነ ህመም አሳልፋችኋል በፍቅር ዙሪያ ትግባባላችሁ፣ ትስማማላችሁ፣ ትረዳዳላችሁ ብዬ ተስፋ አድርጋለሁ እና ሁለታችሁ መለያየት የሌለባችሁ ጥንዶች ስለሆናችሁ እና ቤተሰብ ጋር ድርሳችሁ እንግዲህ ሰርጋችን ደርሷል እያላችሁ ነው እና ሰርጋችሁ የእውነት ያርገው እውነት ያጣምራችሁ። እኔ በጣም ነው ደስ የምትሉኝ ሁለታችሁ እና ተመልካቾች እንዳያችሁት ከሆነ እሱ ሶፊ ፉፉን ካገኘችና ከፉፉ ጋር መሆን ከጀመረች ከፈገግታ ውጭ ሁንባዋ እንኳን ጉርዶ አላየንም። አልቅሳ እንኳን አትቆይም። አኩርፋ እንኳን ቶሎ ነው የምትመለሰው እና ፊቷ እንኳን ተመልሷል። ወዘተ አላውቅም፣ ሁሉ ነገሯ ሳቅታዋ፣ ምናምን እና ይሄ ነገር ደግሞ ድጋሚ መሰረቅ የለበትም። የሶፊ ደስታ እንዳይሰረቅ ቶሎ ብሎ ፉፉ እና ሶፊ እውነተኛ በቃ አይደለም፣ ትክክለኛ ወደ ትዳር ቢገቡ ደስተኛ ነኝ የምትሉ ላይክ እያደረጋችሁ ቪዲዮን እስከመጨረሻ ድረስ ተከታተሉኝ ማለት ነው። ይሄ በጣም ነው ደስ ከምርቃን ልክ ዛሬ መተጠብቁንስ እንዳሉ በቃ ትክክለኛ እያሰርጋችሁ ቀን ነበር የመሰለኝ እና የሰርጋችሁ ቀን ደግሞ በጉጉት እንጠብቃለን። ሶፊና ፉፉ የኛ ምርጦች በቃ እና መጨረሻችሁን ያሳምርላችሁ። ሁለታችሁም ደግሞ እባካችሁን እባካችሁን ሰው አታስገቡ፣ ትዳራችሁን ላኪን ሰው አታስገቡ። በቃ እና ቀለበታችሁ እንደዚህ አስደስቶን ሰርጋችሁም ደግሞ አሳዩን። ወልዳችሁ ለመሳት እና አግብታችሁ በፍቅር ለመኖር ያብቃችሁ ነው የሚለውም የፉፉና የሶፊ ቤተሰብ የሆናችሁ አድናቂ የሆናችሁ እንኳን ደስ አላችሁ፣ እና ዘላቂ ደስታ እና ዘላቂ አታሳፍሩንም፣ ፉፉ አያሳፍርንም። ሶፊ ባክሽ አንቺም ልብሽን ሰብሰብ አድርገሽ ሕይወትሽን ቀጥ እና ሁለት ደስ የምትሉ ጥንዶች እንኳን ለዚያ በቃችሁ እና ሶፊቲ ከብዙ ለቅሶ ከብዙ ሐዘንና ከብዙ መሰደብ ከብዙ እንግልት በኋላ ለዚህ ቀን ስላበቃሽ ደስ ብሎኛል እና ደስታሽ ደግሞ ደስታዬ ነው። ፉፉ እውነት ጠንካራ እና ጀግና በጣም ለሴት ልጅ ክብር ያለው በቃ ለሴት ልጅ ክብር መኖሩ ከምንም በላይ በእህቱ እና በእናቱ የሚያደርገው ጥረት ያሳያል። ሶፊዬ ፉፉን የመሰለ ጀግና ባል ስላገኘሽ እንኳን ደሳለሽ እና ሁለተኛ ድጋሚ ደግሞ ልብሽ እንዳይሰበር ከፈለግሽ አንቺ ጀግናና ጠንካራ ሴት መሆን አለብሽ። የእውነት ከፉፉ ምንም ነገር በቃ አደለ ወደ ኋላ እንዳት ማንም ሰው የፈለገ ነገር ብልሽ ፉፉን ጠይቀሽ ለመረዳት እንጂ ለመጣላት እና ለማለያየት አቾኬ በቃ ኒንጃ ምክንያቱም ድጋሚ ሁለተኛ እንደዚህ ስም ተሰይመሽ እንድትቀርስ ስለማልፈልግ ነው እና በጣም ደስ ብሎኛል። ነው እንኳን ደስ አላችሁ ማብሩክ፣ አልፍ ብለናል እና የፉፉ እና የሶፊ ቤተሰብ የሆናችው እንግዲህ፣ ዛሬ የደስታ ቀን ነው። ቃላቶች እራሱ ጠፍቶኛል፣ እንደ ምን ብዬ እንደሚወራረሱ አላውቅም። እና እንሻላ እውነት ድራማ ወይም ደግሞ ለዩቱብ ስራ ሳይሆን ፉፉና ሶፊ የእውነት በጣም ማሩልን። በጣም ደስ ይለናል ለኔም፣ ምክንያቱም ሁለቱም የራሳቸው የሆነ ቻሌንጆች እና አሳልፎ የሆኑ ሰዎች ስለሆኑ በጣም ጠንካራ ይሆናሉ። እና ሶፊ ባክሽ በደንብ አስቢ እና ፉፉን ድጋሚ እንዳትጎጁ፣ እሱም እንዳይጎዳሽ። ሁለታቱም ተጠባበቁ፣ ተከባበሩ።